የስንት አመት ልጅ ነው ስንት አመት ይሆነዋል እድሜውን ስትገምጪ 27 28 ይሆነዋል ወይ 27 28 ይሆነዋል እና መዳም ቤት ውስጥ የለችም እሱ ይሄን ሲያደርግ ከንቺ ጋር ዩት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ሁሌም አዳዲስ ነገሮች እንዲደርሳችሁ የደውል ምልክቷን ማብራታችሁን አትርሱ። እኛ ስደተኞች ግን እስከ መቼ ነው እንደዚህ ማለት ከሀገር ስንወጣ፣ መቼም የሰው ልጅ ከሀገሩ ሲወጣ ሀላማ ይዞ ነው የሚወጣው ብዬ ነው ማስበው። አይደለም እናንተ ሰው ሀገር ከገባችሁ በኋላ ለምንድን ነው ያለማችሁትን ሀላማ የምትረሱት ገና ሁለት ወር ሶስት ወር ሳይሆናችሁ ከመዳን ቤት ትወጣላችሁ። ከዛ እንደፈለጋችሁ ስራ ስታጡ፣ ዝም በላችሁ በቃ ትገባላችሁ። ከዛም ደግሞ እየተገፋችሁ እየተረገጣችሁ ትሰራላችሁ። እየሰራችሁም እያለ እንግዲህ ከስራዬ አልውጣም ወይም ደግሞ ስራዬን ለቅቄ አልሄድም በመባል ደግሞ እየተደፈራችሁ እየተረገጣችሁ ትኖራላችሁ። ግን ይህ ነገር እንዳይሆንባችሁ መጀመሪያ ማሰብ መቻል አለባችሁ። እኔ እግሬ ከቤት ሲወጣ እኔ ሴት ልጅ ነኝ ምን እንደሚመጣብኝ አስቀድሜ ማሰብ አለብኝ። አይደል እንዴ? ለምንድን ነው እውነት በጣም ከፋ። እግዚአብሔርን ሁሌም የምሰማው ኢትዮጵያ፣ ኢትዮጵያ፣ ኢትዮጵያ እስከ መቼ ነው እንደዚህ የምንሆነው? ስማችን እኮ ጠፋ። እረ በእናታቸው አስተውሎ አስተውሉ። ረተው የትም ብትገፋ የስደተኛ ልጅ ብትገፋ ስደተኛ ሴት ብትሞት ስደተኛ ሴት ከፎቅ ብትወረወር የስደተኛ የኢትዮጵያ ስደተኛ በደል ቢደርስባት ክፋት ቢደርስባት የኢትዮጵያ ሴት ረተው ለምንድን ነው ለምንድን ነው አረቀን የማናስበው እሺ? ሊያውም በሳውዲ አረቢያ በሳውዲ አረቢያ ሊያውም ከመዳምስ ልጅ እንደዚህ ልትወልጃለች? እንኳን እንኳን አይደለም ልጅ ልትወልዱ ቀርቶ፣ መቼም ያላ ሀገሩ ላይ ያላችሁ ስለ ህጉ ታውቃላችሁ። ወንድና ሴት እንኳን የማይታያዩበት ሀገር እየኖርን እንዴት ነው ልጅን የሚያክል አንድ ጎረምሳ የ27 ዓመት እና የ26 ዓመት ጎረምሳ እንዴት ነው ስርሽ ልታስጠጊ የምትችው? ነው ዋናው እና ዋናው ጥያቄ ለምን እንዴ? እነሱ እኮ ቦቅቧቃ ናቸው። ቦቅ ቦቅቧቃ ደግሞ ኮስተር አትይም እንዴ? እንዴ ጫማሽን እንድዛ እንዲ አጠልሽበትም እንዴ? ፊትሽ ገና ኮስተር ብሎ አንቺ ጋር ስርሽ ሲመጣ ከአንዳንድ እኮ ሴት ልጅ ፊት ካልሰጠች የትኛውም ወንድ የሀገርሽም ወንድ እንኳን ቢሆን አንቺ ፊት ካልሰጠሽ ማንም ዞር ብሎ አይሽም። ሲጀመር የሆነ በደል ሲደርስባቸው ሴቶች የሆነ ነገር ሲሆኑ በቃ አናታቸው ላይ ከደረሰ በኋላ ለሚዲያ ወይም ደግሞ እንደዚህ ሆንኩ ተገፋው፣ እንደዚህ ሆንኩ ምናምን ብለው ይቀርባሉ። ግን ማን ራሳችሁ ነው። አንድ ቀን አንድ ቀን መቱ የሆነ ቃል ወይም ደግሞ የሆነ ነገር ገና ገና ልብስሽን ሲነካ ኦ ብለሽ መጮህ ያለብሽ አንቺ ነሽ፣ አንቺና አንቺ ብቻ ገባሽ? ያንን ስታደርግ ኦ ነገማ እንደዚህ ነካ አደርጋት፣ ይህንን ነገር ላደርጋት ባስብ ራሱ ታዋርደኛለች ብሎ ስለሚፈራ እንደዚህ አይነት ነገር ሊያደርግ አይችልም። ስለዚህ መጠንቀቅ ያለባችሁ እራሳችሁ ነው። ስቀው ሲመጣ ኮስትር ማለት የአንቺ ነው። ግንባርሽን ተኮሳተርሽበት የትኛውም ወንድ ኮርሽም ብሎ ነው የሚመለሰው። አንቺ ነሽ እና ከሆነ በኋላ ደግሞ ወዲያውም ያለውን ችግር በራስ ሲለ ችግር እንዳይመጣ አሁን እንደዚህ እንደዚህ በቃ መናገር እንዴ ልጅን የሚያ ሀቢባ በዚህ አጋጣሚ ሳላደንቅሽ አላልፍም። እግዚአብሔር ባለሽበት ይጠብቅሽ። እንዳንቺ አይነት ደግሞ ሚሊዮን ሚሊዮን ሚሊዮን ያብዛልን ለሁላችንም ለኢትዮጵያውያን በሙሉ ድምፅ ለምትሆኝን እግዚአብሔር ያበርታሽ። የእውነት ሁላችንም ከጎንሽ ነን፣ በርችልን። አንዳንድ ጊዜ ራሴን ሳስበው ለምን ሴት ሆኝ የተፈጠርኩኝ ብዬ በጣም በቃ አዝናለሁኝ፣ ይከፋልኝ። አንዳንድ ጊዜ ደግሞ ለእናቴ እንኳንም ሴት ሆንኩላት። ለእናት ሴት ልጅ ለእናቷ ታዝናለች በጣም ከእናቷ ለእናቴ ለእናቴ ለእህቶቼ፣ ለወንድሞቼ፣ ለቤተሰቦቿ አሳቢ ስለምትሆን፣ አንዳንዴ ደግሞ ሴትነቴን እወደዋለሁ። አንዳንዴ ደግሞ እህቶቼ ተደፍረው እንደዚህ አዝነው የሆነ ነገር ሆነው ሳይ ደግሞ ውስጤን ያመኛል። ታውቃላችሁ በጣም ነው የሚያመኝ። በቃ ለምን እላለሁ እና እስኪ የሌሎችን ሀገር እስኪኒ እንዴት መብታቸውን እንደሚያስከብሩ ሰዓታቸውን ኢቪን እንኳን ሰዓታቸውን የሚበሉበትን ሰዓት እንኳን ያስከብራሉ። እኛ ኢትዮጵያውያን ብሄርንበት እንደተገፋ ነው። ለምንድን ነው እስኪ ፊሊፒን ምግብ እየበሉ እስኪ ተጠርተው እውነት ከምግባቸው ላይ ተነስተው ከታዘዙ፣ እስኪኒ እኔ እኔ ልጠየቅበት ለምን እኛ በቃ በሀገራችንም የተከበርን አይደለን? ለዛ ነው በሄርንበትም የምንደፈረው። ሀገራችን ላይ መንግስት ቢኖር ኖሮ እንደዚያ ኖንም ብዬ ነው ማስበው፣ አንዳንዴ ማለት ነው። ለምን ሀገራቸው ላይ መንግስት ያለው ወይም ደግሞ ሀገሯ ላይ ህግ ያላት ሀገር ሰራተኛዋ ልጆቿ በተሰደዱበት ሀገር እንዴት መስራት እንዳለባቸው ቅድሚያ የሚወስዷቸው አሰሪዎቻቸው ያውቃሉ። ገባችሁ? ሰአታቸውን አክብረው ሰአታቸውን አስከብረው እረፍታቸውን ኢቭን እንኳን እረፍታቸውን ያውቃሉ። በረፍታቸው ቀን አትውጡም አይሉ ይወጣሉ። በዚህ ቀን እንደዚህ መብታችን እኛ ብናስከብር ጥፍራችን እንኳን አይነካም። ግን ሀገራችን ላይ ስላልተከበርን በሄድንበት እንደተናቅን፣ በሄድንበት እንደተደፈርን፣ በሄድንበት ከፎቅ እንደተወረወርን፣ በሄድንበት እንደተገፋን እንኖራለን። በጣም ነው ያዘንኩት። የምር በጣም በቃ ብዙ በዚህ በዚህ ሳምንትማ የምሰማው ነገር ራሱ በቃ አይምሮ ላይ ያጨናነቀው ነው የምር በጣም ማለት ነው ያችም ተገፍታ ነው፣ ያችም ታማ ነው፣ ያቺ እንደዛ ሆና ነው። ያቺ በሚዲያ በቃ አንዳንድ ጊዜ ከሚዲያው ራሱ እኔ ልጥፋ እንዴ ልራቅ እንዴ ብዬ ራሴን እንትንለዋለ። እኔ ውስጤ ስለማይችልም ነው መሰለኝ አላቅም። እና እባካችሁ እህቶች ከምንም ከምንም በላይ እንደ ጠንቀቅ በሉ። ምንም ፊት እንዳሰጧቸው ከሌሉም እንኳን ንደ በቃ ክፍላሳችሁ ቁልፍ ካለው ቁልፍ ወይ የምትጠራጠሩ አንድ ቀን የሚያስደነግጣችሁ ከሆነ አይ እኔ ክላሴ ቁልፍ እፈልጋለሁ፣ በቃ ክላሴን ቁልፊ ሰላሜን አግኝቼ እንቅልፍ መተኛ ትፈልጋለሁ ብላችሁ ቅድሚያ ኮንፎርት የማይሰማችሁ ከሆነ መናገር መቻል አለባችሁ። የሆነ ነገር ገና አንድ ነገር ነጥብ ቢሆንች ነጥብ ስታዩ ቅድሚያ ተናገሩ። በቃ መና ስትናገሩ አንድ ሰው እኔ የምፈልገውን ነገር ለአንድ ሰው ካልተናገርኩ ፍላጎቴን ያውቃል። እና ወዳችኋለሁ፣ አከብራችኋለሁ እና በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ አይቶቼ። በተቻላችሁ አቅም ራሳችሁን ጠብቁ። የምር የሆነ ችግር ሲፈጠር ጓደኞች ካሏችሁ ለጓደኞች ቢያንስ ለሚመለከተው አካል እንኳን እንዲደርስ የሆነ ፍንጭ መስጠት መቻል አለባችሁ። የሆነ የከፋ ላይ ከመድረሳችሁ በፊት ችግራችሁን መናገር አለባችሁ። ቢያንስ እንኳን እንዴትም ሆነን እንኳ ሚዲያ ላይ ከመጣ ሰው ልጅ ቤትም ሰው ለሰው መቼም አይጨካከንም አይደል? የምንችለውን አድርገን እንኳን ወደ ሀገራችን እንኳን መግባት እንኳን ትልቅ ነገር ነው። ሰው ሀገር ላይ ሆንን ያመጣነውን ማስጨንቀ ነው፣ እኛም ተጨንቀን ማለት ነው። እና ስለዚህ እባካችሁ ራሳችሁን ጠብቁ። ከእግዚአብሔር በታይ እኛ ራሳችን ልንጠብቅ ይገባናል። ቁፍጣና መሆናለን።